ክብር ለኢየሱስ ይሁን። ተመልሼ መጥቻለሁ። ያለፉትን ሳምንታት በውስጣችን ያለውን የጸጋን ስጦታ በውስጣችን እግዚአብሔር ያስቀመጠውን የመንፈስ ቅዱስን ስጦታ እንዴት ማወቅ እንችላለን በሚል መንገድ የተሟማርን ነበር። የመጀመሪያዎቹን አንድና ሁለት ሳምንታት ያስተማርኩት እንዴት ስጦታዎቹ እንደሚተላለፉ ወይም እንዴት ስጦታዎቹ አንድ ሰው ሕይወት ላይ እንደሚሆኑ ነበር ሳስተምር የነበረው። ሶስተኛ ሳምንት ላይ ስጦታዎቹ ስለምትቀበሉበት መንገድ አስተምር ያለው አይ ቲንክ አራት መንገዶችን አስተምር ያለው። ስጦታዎቹን የምታውቁበት በውስጣቸው ያለውን የመንፈስ ቅዱስ ስጦታን የምታውቁበትን አራት መንገድ አስተምር ያለው። አራት መንገድ አስተምር ያለው። ክብር ላይ ኢየሱስ ይሁን። ዛሬም ካለፈው ትምህርታችን የቀጠለ ነው። ክብር ላይ ኢየሱስ ይሁን። ክብር ላይ ኢየሱስ ሲሆን አሁን ያለፈው ሳምንት ላይ እንዴት የመንፈስ ቅዱስን ስጦታ እንዴት የመንፈስ ቅዱስን ስጦታ እንደምታቁ የምታውቁባቸውን መንገዶች አስተምሬ ያለሁ። አሁን ደግሞ የምትገልጡበትን መንገድ አስተምራለሁ። እንዴት የመንፈስ ቅዱስ በውስጣችሁ የተቀመጠውን የእግዚአብሔርን ጸጋና ስጦታ እንዴት እንደምትገልጡትና የምትገልጡበትን መንገድ አስተምራለሁ። መጽሐፍ ቅዱሳችንን የአንደኛ ቆሮንቶስ ምዕራፍ አስራ ሶስት እንከፍታለን። አንደኛ ቆሮንቶስ ምዕራፍ አስራ ሶስት እንከፍታለን። አንደኛ ቆሮንቶስ ምዕራፍ አስራ ሶስት ከቁጥር አንድ ጀምሮ እናነባለን። አንደኛ ቆሮንቶስ በሰዎችና በመላእክት ልሳን ብናገር፣ ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋንሸዋ ጽናጽል ሆኛለሁ። እሺ ትንቢት ቢኖረኝ ምስጢርን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፈል ስጋዬንም ለሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም የማይገባውንም አያደርግም። የራሱንም አይፈልግም። የራሱንም አይፈልግም። የሰውን አይደለም፣ የራሱን እንኳን አይፈልግም። የራሱን እንኳን አይፈልግም። አይበሳጭም፣ በደልን አይቆጥርም። አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል። ክብር ለኢየሱስ ይሁን። አሁን ያነበብነው የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ አስራ ሶስትን ከቁጥር አንድ ከመጀመሪያችን በፊት ቀድመን የምናገኘው የመጽሐፍ ቅዱስ ክፍል አለ አንደኛ ቆሮንቶስ ምዕራፍ 12 ማለት ነው። አንደኛ ቆሮንቶስ ምዕራፍ 12 ስለ ሁለት ሀሳብ ያወራል። የመጀመሪያውን ሲጀምር መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ ወዳለሁ እያለ ጳውሎስ ቁጥር አንድን ይጀምርና ከዛ ቁጥር አራት ላይ ስለ ጸጋ ስጦታዎች ያወራል። ቁጥር አራት ስለ ጸጋ ስጦታዎች ያወራና ከቁጥር አስራ ሁለት ጀምሮ ደግሞ አካል ውስጥ አንድ አካል እንዳለ በዛ አካል ውስጥ ደግሞ ብዙ ብልቶች እንዳሉ ፓውሎስ ያወራል። ሶ አንደኛ ቆሮንቶስ ምዕራፍ አስራ ሁለት ቁጥር አነስ ሲጀምር የጀመረው ስለ ጸጋ ስጦታዎች በማውራት ነው። ከዛ በዛ ስለ ጸጋ ስጦታዎች በሚያወራበት ክፍል ውስጥ አካል ውስጥ ስላሉ ብዙ ብልቶች፣ አካሉ ደግሞ አንድ አካል እንደሆነ ክርስቶስም ደግሞ እንዲሁ እንደሆነ በደንብ በጥልቀት ያወራል። አንደኛ ቆሮንቶስ ምዕራፍ 13 ላይ ሲመጣ ግን ጳውሎስ ጥልቀት ሰጥቶ ፍቅርን ከመንፈሳዊ ስጦታዎች ጋር እያገናኘ፣ ትንቢት ከመናገር ጋር፣ እውቀት ከመናገር ጋር፣ ተራሮችን የሚያፈልስ እምነት ከማግኘት ጋር እያገናኘ ያወራል። ክብር ለኢየሱስ ይሆን። ዛሬ በፊታችሁ የመጣሁት ስለ አንድ ነገር ለማውራት ነው፣ ስለ ፍቅር በፊታችሁ ላስተምር የመጣሁት ስለ ፍቅር ለማውራት ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ፓውሎስ አንደኛ ቆሮንቶስ ምዕራፍ አስራ ሁለትን ስለ ስጦታዎች በደንብ ፈትፍቶ ካስተማረና ከተናገረ በኋላ ከዛ እነዛን ከአካሉና ከብልቱ ጋር ያላቸውን ግንኙነት በደንብ ካስተማረ በኋላ ምዕራፍ አስራ ሶስት ላይ ግን አንድ ሙሉ ምዕራፍ አንድ ሙሉ ምዕራፍ በሚባል ሁኔታ ለብቻው ለብቻው ፍቅር በሚል ርዕስ ፍቅር በሚል ቶፒክ ለብቻው ደግሞ ያስተምራል። ክብር ለኢየሱስ ይሁን። ለምንድን ነው ስለ ፍቅር ጳውሎስ ማስተማር የፈለገው? ስለ ፍቅር ሲያስተምር ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ ያለ ፍቅር ሁሉም ነገር ከንቱ እንደሆነ ያስተምራል። ያለ ፍቅር ሁሉም ነገር ከንቱ ከሆነ ከፍቅር ጋር ደግሞ ሁሉም ነገር ጠቃሚ ነው። ሲ ሁሉንም ነገር ከንቱ ያስባለው ፍቅር እዛ ውስጥ ስላልነበረበት ነው። ፍቅር እዛ ውስጥ ካለበት ደግሞ ሁሉም ነገር ጠቃሚ ይሆናል። ክብር ላይ ኢየሱስ ሲሆን ሁሉም ነገር ጠቃሚ ይሆናል። ሶ ዛሬ ስለ ፍቅር ሳስተምራችሁ በደንብ ስሙኝ። ብዙ ጊዜ ስጦታዎቹ እንዲኖሩ እንጨነቃለን። የፈውስ ስጦታ እንዲኖር እንጨነቃለን። የትንቢት ስጦታ እንዲኖር እንጨነቃለን። መናፍስትን የመለየት ስጦታ እንዲኖረን እንጸልያለን። ልሳን የመተርጎም ስጦታ እንዲኖረን እንጸልያለን። የእውቀት ስጦታ እንዲኖረን እንጸልያለን። ክብር ላይ ኢየሱስ ይሁን። ሶ እነዚህ ስጦታዎች በህይወታችን ላይ በሀይል እንዲሰሩ፣ በሀይል እንዲንቀሳቀሱ፣ በሀይል እንዲገለጡ በጣም እጅግ በጣም አጥብቀን እንጸልያለን። ከእነዚህ ስጦታዎች ሁሉ የሚበልጥ ትልቅ ስጦታ ልንገራችሁ። እነዚህን ስጦታዎችን በሙሉ በውስጡ የያዘ እንደ ፓኬጅ የሆነ ትልቅ ስጦታ ልንገራችሁ። እሱ ምንድን ነው ከተባለ ፍቅር ነው። ክብር ላይ ኢየሱስ ይሁን። ፍቅር ልክ እንደ ስጦታ ቦክስ ነው፣ ወይም እንደ ስጦታ እቃ ነው። አንዳንድ የስጦታ እቃዎች አይታችሁ ከሆነ የምትፈልጉትን ቸኮሌት፣ የምትፈልጉትን ከረሜላ፣ የምትፈልጉትን ብስኩት ሁሉንም ነገር ባንድ ይዘዋል። የምትፈልጉትን ፀጋ ስጦታ፣ የምትፈልጉትን እያንዳንዱን ነገር የያዘ ቦክስ ከፈለጋችሁ፣ የያዘ ሳጥን ከፈለጋችሁ፣ ፍቅር ይባላል። ፍቅር ውስጥ ሁሉም ነገር አለ። ፍቅር ውስጥ ትንቢት አለ። ፍቅር ውስጥ ተአምራት ማድረግ አለ። ፍቅር ውስጥ ሁሉም ነገር አለ። ክብር ለኢየሱስ ይሁን። ፍቅር ውስጥ የሌለ ነገር የለም። ፍቅር ውስጥ የሌለ ነገር የለም። ሰዎች የጸጋ ስጦታን ኃይል በደንብ ያውቃሉ፣ የፍቅርን ኃይል ግን በደንብ አያውቁም። የፍቅርን ኃይል በደንብ አያውቁም። ዛሬ ጥቂትም ቢሆን ስለ ፍቅር ኃይል አወራቸዋለሁ። ክብር ለኢየሱስ ይሁን። በደንብ ስሙኝ። በደንብ ስሙኝ። የፈውስ ስጦታ ከፈወሳቸው በሽተኞች በላይ በፍቅር የተፈወሱ በሽተኞች ይበልጣሉ። በፍቅር የተሸነፉ በሽተኞች ይበልጣሉ። የፈውስ ስጦታ ከፈወሳቸው በሽተኞች በላይ ፍቅር የፈወሳቸው በሽተኞች ይበልጣሉ። በቁጥርም ይበልጣሉ፣ በአይነትም ይበልጣሉ። የፈውስ ስጦታ ሊፈውሳቸው ያልቻሉች በሽተኞች በሙሉ ፍቅር የመፈወስ አቅም አለው። ፍቅር የማዳን አቅም አለው። ፍቅር የመታደግ አቅም አለው። ክብር ለኢየሱስ። ሲሆን የፈውስ ስጦታ ኑሯችሁ ልትፈውሳቸው ያልቻላችኋቸው በሽተኞች በሙሉ ፍቅር በሚባል ከመንፈሳዊ ዓለም በሚሰጥ ስጦታ በዛ ስጦታ ልትፈውሷቸው ተችሏላችሁ። ክብር ለኢየሱስ ይሁን። አንዳንድ ሰዎች እግዚአብሔር ለእናንተ የሰጣችሁ ስጦታዎችን አይፈውሳቸውም። አንዳንድ ሰዎች እግዚአብሔር ለእናንተ የሰጣቸው ስጦታዎች አይፈውሳቸውም። አንዳንድ ሰዎችን የሚፈውሳቸው በልባችሁ በመንፈስ ቅዱስ አማካኝነት የፈሰሰውን ፍቅር ያካፈላችኋቸው ሰዓት ነው። ምን ማለት ፈልጌ ነው? ክብር ለኢየሱስ ይሁን። ይህንን ርዕስ አይ ቲንክ ቶሮንቶ የነበረን አገልግሎት ላይ በሰፊው አስተምር ያለው ሆስፒታል ብትሄዱ ሆስፒታል ብትሄዱ ሆስፒታል ብትሄዱ ሆስፒታል ብትሄዱ፣ አሁን በዚህ ሰዓት አሁን በዚህ ሰዓት አሁን በዚህ ሰዓት አንድ ወንድማችሁ ታሞ ሆስፒታል ቢገባ፣ አንድ ወንድማችሁ እጅግ በጣም የምትሳሱለት የኔ የምትውሉት ሰው ታሞ ሆስፒታል ቢገባ ሆስፒታል ቢገባ ሆስፒታል ቢገባ፣ ዶክተሮች የቻሉትን በሙሉ ሊያደኑት ይሞክራሉ። ዶክተሮች የቻሉትን በሙሉ ሊፈውሱት ይሞክራሉ። የቻሉትን በሙሉ ይሄ በሽተኛ አጠገብ ዛሬ እናንተ ብርቱካን ትወስዱትለታላችሁ፣ ነገ አለኝ የምትሉትን ምግብ ታደርሱለታላችሁ። እዛ ሆስፒታል ውስጥ እሱን ለመንከባከብ ብላችሁ ታድራላችሁ። እሱን ለመንከባከብ ብላችሁ ታድራላችሁ። ሁለተኛውም ቀን ጋር ስትመጡ ልክ እንደዛው ታደርጋላችሁ። እስኪ አይበለውና በሶስተኛው ቀን ከዚህ በኋላ በአንተ ተስፋ ቆርጫ አለው። እዚህ ሆስፒታል ተመልሼ አልመጣም ብትሉት ያ በሽተኛ በዛ ሰዓት መሞት ይጀምራል ያን በሽተኛ መድኃኒት ማጣት አይደለም እየገደለው ያለው ያንም በሽተኛ እየገደለ ያለው እናንተ ጋር ያለ እሱን ሊፈውሰው የሚችለው ፍቅር እሱን ማጣቱ ነው የሚገለው ክብር ለኢየሱስ ይሁን እሱን ማጣቱ ነው የሚገለው ልክ እንደዛው በሙሉ ልክ በሚድን በሽታ በቀላል በሽታ ተይዘው በቀላል በሽታ መጽሐፍ ቅዱስ አንድ አሳ የሚባል ንጉስ አለ። እግሩ ታመው ሞቴ ይላል። እግሩን ወለመብሎት ሞቴ ይላል። ሰው እግሩን ወለመብሎት አይሞትም። አንዳንድ ሰዎች እጅግ በጣም በሚድን በሽታ እጅግ በጣም በሚድን በሽታ ታመው ሆስፒታል ውስጥ ገብተው ሆስፒታል ውስጥ መራየት የተሰጣቸው መድኃኒቱን ሊፈውሳቸው የማይችለውበት ምክንያት ከሆስፒታሉ ከወጡ በኋላ አገኛለሁ ብለው የሚያስቡት ፍቅር እንደሌለ የገባቸው ሰዓት፣ የዛን ጊዜ መሞት ይጀምራሉ። ሰዎችን መድኃኒት ከሚፈውሳቸው በላይ ፍቅር ይፈውሳቸዋል። ፍቅር ይፈውሳቸዋል። መጽሐፍ ቅዱሳችን ውስጥ ያለ አንድ ቃል አሳያችሁ። ማቴዎስ ወንጌል ምዕራፍ ስምንት ላይ ያለ አንድ ቃል ማቴዎስ ወንጌል ምዕራፍ ስምንት ላይ ያለ ቃል ከቁጥር አንድ ጀምሮ ማቴዎስ ወንጌል ምዕራፍ ስምንት ቁጥር አንድ ከተራራም በወረደ ጊዜ ብዙ ህዝብ ተከተሉት። አሁን ይህን ቃል በደንብ ስሙኝ። ከተራራም በወረደ ጊዜ ማለት ኢየሱስ ከህዝቡ ጋር ከተራራው ስራ አይደለም የነበረው ከተራራው ጫፍ ላይ ነው የነበረው። ህዝቡ አብሮት የነበረው የተራራው ጫፍ ላይ ነው። ሶ ፕሮግራሙን ጨርሶ መውረድ ጀምሯል። ያ ማለት የተራራው ግርጌ ወይም የተራራው የታችኛው ክፍል ላይ የመጨረሻው ክፍል ላይ ደርሷል። ህዝቡ አብሮት ነው የወረደው። ላይ የነበረው ህዝብ አብሮት ነው የወረደው። ቁጥር ሁለት እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እችን ቃል በደንብ ስሙ። ኢየሱስ ተራራው ላይ በነበረበት ተራራ ላይ ወጥቶ የነበረበት ጊዜ ላይ ይሄ ለምጻም አብሮ አልወጣም። ሲወርድ ነው ኢየሱስ ጋር የተገናኙት። ይሄ ለምጻም ተራራውን መኖሪያ ያደረገ ለምጻም ነው። ለምጻም በመሆኑ ምክንያት ከሰፈር የተባረረ ሰው ነው። ለምጻም በመሆኑ ምክንያት ማንም ትኩረት የማይሰጠው ሰው ነው። ለምጻም በመሆኑ ምክንያት ፓስተሮች ሰላም አይሉትም። ካህናቶች አይቀርቡትም። ኤቭሪዋን ይሸሸዋል። ዙሪያው ያሉት በሙሉ ይሸሹታል። ዙሪያው ያሉት በሙሉ ሊቀርቡት አይፈልግም። ለምን ከተባለ ለምጻም ነው፣ ይጋባብናል ተብሎ ስለሚታመን ኃጢአተኛ ነው፣ እርኩስ ነው ተብሎ ስለሚታመን። በፍጹም በፍጹም ኖ ዋን ሊያነጻው አይችልም። ማንም ሰው ሊቀርቡ አይፈልግም። አስቡት ህዝቡ በሙሉ ተራራው ላይ ወጥቶ ይሄ ሰውዬ ብቻውን ተራራው ጫፍ ላይ ነበር። የተራራው የመሬትኛው ተራራው ግራውንድ ላይ ነው የነበረው። የተራራው ስር ላይ ነው የነበረው። ህዝቡ ጋር አብሮ አልነበረም። ኢየሱስ ከህዝቡ ጋር አብሮ ሲወጣ ይሄ ሰው ህዝቡ ጋር የመቀላቀል እድል ያጣ ሰው ነው። ከህዝቡ የተለየ ከህዝቡ የተባረረ ሰው ነው። ሶ ይሄ ሰው ልክ ኢየሱስ ከህዝቡ ጋር አብሮ ከተራራው የወረደ ሰዓት ብዙ ህዝብ የተከተለው የናዝሬቱ ኢየሱስን አየው አየውና እንደዚህ ያለ ብትወድ አለ፣ ልታነጻኝ ትችላለህ። ይሄ ሰው ኢየሱስ እንደሚፈውሰው የተረዳበትን ምክንያት ላሳያችሁ። ብትወድ፣ ብትወድ፣ ብትወድ፣ ብትወድ ልታነጻኝ ትችላለህ እያለ ሰገደለት። ያማልጥ ይሄ ለምጻም ለመጀመሪያ ጊዜ ለምጻም ከሆነበት ሰዓት ጀምሮ አንድ የሚወደው ሰው እንዳገኘ እርግጠኛ ሆነ። አንድ የሚወደው ሰው እንደሚያገኝ እርግጠኛ ሆነ። አንድ የሚወደው ሰው እንዳገኝ እርግጠኛ ሆነ። ቀረበና እንደዚያ ያለ ብትወድ አለው። ብትወድ ብትወድ ብትወድ የማለት ለእኔ የሚሆን ፍቅር እንዳለህ አይቻለሁ። እንደምትወደኝም አይቻለሁ ሌላው ሲጸየፈኝ አንተ ቀርበኛል። አሁን ሌላው ሲጸየፈኝ አንተ የማውራት ከአንተ ጋር የመነጋገር እድል ሰጥተኛል። ያ ማለት ትወደኛለህ። ትወደኛለህ ማለት ደግሞ እኔን ማንጻት የሚችል ኃይል አለህ ማለት ነው። ፕሊስ ብትወዳለው፣ ልታነፃኝ ትችላለህ እያለ ሰገደለት። ቁጥር 3 እጁንም ዘርግቶ ዳሰሰውና፣ ክብር ለኢየሱስ ይሁን። እቺን ቃል በደንብ ይዋት። እጁን ዘርግቶ ዳሰሰው። ማንም ሰው ለምጻም የሆነን ሰው አይዳሰስም። ማንም ሰው፣ ካህኑ አይዳሰስም። ወላጆቹ እንኳን አይዳሰሱትም። ወላጆቹ ለምጻም የሆነን ሰው ሰላምታ እንኳን አይሰጡም። ኢየሱስ እንደሚወደው ይህ ሰውዬ እርግጠኛ ሆኗል። ኢየሱስ ለሱ የሚሆን ፍቅር እንዳለው እርግጠኛ ሆኗል። የሚወደው ሰው ስላገኘ አሁን ለመኖር ለመኖር ውስጡ ተነሳሳ ለመኖር አቅም አገኘ። ውስጡ ታደሰት ከነበረበት ተስፋ መቁረጥና ዳይ ለማውስ ወጣ። ኢየሱስ እጁን ዘረጋ። ይቺ ምን ያክል እንደሚወደው ምን ያክል እንደሚያፈቅረው ለማሳየት እጁን ዘረጋለት። እጁን ዘረጋለትና እንደዚህ አለው እወዳለው ንጻ አለው እወዳለው ንጻ አለው። ይሄ ለምጻም ሰው የሱን ፈውስ ያየው በሚያፈቅረው ሰው ውስጥ ነው። በሚያፈቅረው ሰው ውስጥ የእሱን ፈውስ አይቷል። እወዳለው ንጻለው። የናዝሬቱ ኢየሱስ አዳኝ የሆነው አምላክ የሆነው የናዝሬቱ ኢየሱስ ሰው የሆነው ኢየሱስ ወዲያው ለምጹ ነጻ ይላል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ብዙ ጊዜ ኢየሱስ ሰዎችን ከሚፈውስበት መንገድ አንዱ ወይም ከሚፈውስበት መንገድ መካከል አንዱ ምንድን ነው ካላችሁኝ ለሰዎች ያለው ፍቅር ነው። ፈውስን ከሱ ውስጥ እንዲወጣ የሚያደርገው ያ፣ ሊራራላችኋል። ሳምታይምስ ያለቅሳል፣ ሳምታይምስ ያለቅሳል። ክብር ለኢየሱስ ሲሆን አጠገባችሁ ላለ ሰው የሚራራ፣ አጠገባችሁ ያለውን ሰው የሚያፈቅር ልብ ከሌላችሁ፣ የሚያፈቅር ልብ ከሌላችሁ፣ ሀያና ሰላሳ ስጦታዎች እናንተ ላይፍ ላይ ቢኖሩም ሁሉም ነገር ሲባዛ በዜሮ ናቸው ሁሉም ነገር ሲባዛ በዜሮ ናቸው። ሀያ የመንፈስ ቅዱስ ስጦታ ካለው ሰው ይልቅ አንድ ስጦታና ብዙ ፍቅር ያለው ሰው ይበልጣል። አንድ ስጦታ ብዙ ፍቅር ያለው ሰው ይበልጣል። አንድ ስጦታ ብዙ ፍቅር ያለው ሰው ይበልጣል። ክብር ላይ ኢየሱስ ይሁን። ክብር ላይ ኢየሱስ ይሁን። ሶ በውስጣችሁ የምታካፍሉት ፍቅር አለ። ለሌላው ሼር የምታደርጉት ለሌላው ሼር የምታደርጉ አንዳንድ ሰዎች አንዳንድ ሰዎች የእናንተን ጸሎት አይፈልጉም አንዳንድ ሰዎች የናንተን የፈውስ ጸሎት የናንተን የተአምራ ጸሎት አይፈልጉም። አንዳንድ ሰዎች ፍቅር ነው የፈልጉት። አንዳንድ ሰዎች ፍቅር ነው የፈልጉት። አንዳንድ ሰዎች ፍቅር ነው የፈልጉት። እንደምታፈቅሯቸው ያሳያችኋቸው ሰዓት የዛን ጊዜ ተፈውሳችኋላችሁ። እንደምታፈቅሯቸው ያያችሁ ላይክ ያወቁ ሰዓት የዛን ጊዜ ለመኖር የበለጠ ተስፋ ያገኛሉ። ብዙ ጊዜ ብዙ ጊዜ ምን ይፈጠራል መሰላችሁ? ስፔሻሊ ከኢትዮጵያ ውጭ የምትኖሩ አብዛኞቻችሁ አብዛኞቻችሁ ሰዎች ለቤተሰቦቻችሁ፣ ለሚወዷችሁ ቤተሰቦች ለሚወዳችሁ ቤተሰቦች ከደወላችሁ ሀያ ዓመታችሁ ነው። ምክንያቱም ከደወላችሁ አስር ዓመታችሁ ነው። ከደወሏችሁ አምስት ዓመቶቻቸው ነው። ቤተሰቦቻችሁ ስልክና ደውል ላይ ያያችሁ ሰዓት ሁል ጊዜ ቤተሰቦቻችሁ ከእናንተ ገንዘብ የሚፈልጉ መስሎ አይሰማችሁ። አንዳንድ ሰው እናንተ ጋር ሲደውል፣ አንዳንድ ሰው እናንተን ሲፈልግ ሁል ጊዜ ጥቅም ፈልጎ ይመጣ ይመስላችሁ። ስፔሻሊ ደግሞ ቤተሰቦቻችሁ፣ ስፔሻሊ ቤተሰቦቻችሁ፣ ስፔሻሊ ወላጆቻችሁ፣ ስፔሻሊ እናትና አባቶቻችሁ ላይክ ብዙ ሰው ያጋጥመኛል። ለምንድን ነው ለቤተሰብህ የማልደውለው ስል ለእናት የምልክላት ብር የለኝም ይላል። ኖ እናትህ፣ ከገንዘብህ በላይ ከገንዘብህ በላይ ለእሷ ከምትልክላት ብር በላይ አንተ ለእሷ ያለህን ልብ ነው የምትፈልገው። አባትህም ልክ እንደዛው ላንተ ያለውን ልብ ነው የፈልገው። ብዙ ወላጆችን ሰምታችሁ ከሆነ በቃ ልጄን አይቼ ነው መሞት የምፈልገው ይላችኋል። ለመኖር የሚያጓጓቸው ነገር ምንድን ነው ካላችሁኝ፣ የሚያፈቅራቸው ወይም የሚያፈቅሩት ሰው ነው። ክብር ለኢየሱስ። ሲሆን ለቤተሰቦቻችሁ ከደወላችሁ ረጅም ሰዓት የሆናችሁ ሰዎች ረጅም ጊዜ የሆናችሁ ሰዎች አሁን ጊዜው ነው፣ ስልኮቻችሁን አንስታችሁ መደወል ጀምሩ። ሁሉም ሰው የእናንተን ገንዘብ አይፈልግም። ጥቂት ሰዎች ጥቂት ሰዎች የእናንተን ፍቅር ይፈልጋሉ። ሁሉም ሰው ለጥቅም ብሎ ወደ እናንተ አይመጣም። ጥቂት ሰዎች አፍቅሯችሁ ነው የመጡት። ጥቂት ሰዎች የምር ወዷችሁ ነው የመጡት። እናንተ በምታሳዩዋቸው ፍቅር እነሱ መፈወስ ይችላላችሁ። እናንተ በምታሳዩዋቸው ፍቅር ረጅም ዓመት ወይም ነገ የሚባለውን ሕይወት ለመኖር እንዲጓጉ ማድረግ ትችላላችሁ። እንዲጓጉ ማድረግ ትችላላችሁ። እንዲጓጉ አስታውሳለሁ፣ ካናዳ ያለው የዛሬ ቲንክ ሁለት ሳምንት ሶስት ሳምንት ይሆነኛል፣ ሶስት ሳምንት በፊት አንድ ሰው ደወለልኝ። ለባለቤት ነበር የደወለላት እና ዩሮፕ ውስጥ ያለው ስቅ ስቅ ብሎ ያለቅሳል። ሁለት ልጆች አሉት፣ ስቅ ስቅ ብሎ ያለቅሳል። ና በስልኩ ውስጥ ለቅሶውን ስሰማ የባለቤትን ስልክ ተቀበልኳት ማውራት ፈልጋለሁ ብዬ በዛ ለቅሶ ውስጥ ምን ሆነ ነው አልኩት። ፕሮፌት ሚራክል በጣም ስላገኘ ደስ ብሎኛል። ብዙ ነገር አለ፣ ብዙ ነገር አወራ። ኔክስት ምን ነህ ነው አልኩት። ፕሮፌት ሚራክል ሁለት ልጆች አሉኛል። መኖር ማስበው መኖር የምፈልግበት ምክንያቶች እነሱ ናቸው። ነገር ግን አሁን እግዚአብሔር እንዲወስደኝ እየጸለይኩ ነው። እግዚአብሔር እንደሚወስደኝ እንዲወስደኝ እየጸለይኩ ነው እና ፕሊስ እንዲወስደ ይጸልይልኛል። ምን ሆነ ነው አልኩት። ረጅም አመት ብዙ ሳክሪፋይስ ያደረግኩላት ሴት የልጆቼ እናት ሌላ ሰው አግኝታ ጥላኝ ሄዳለች። አሁን ሌላ ሀገር ነው ያለችው። ልጆቿንም የማየት አትፈልግም፣ እኔንም የማየት አትፈልግም አለኝ። ይሄ ሰው ይሄ ሰው የልጆቹ እናት አብራው እያለችው፣ የልጆቹ እናት አብራው እያለች ሲያስብ የነበረው ነገር ምንድነው ካላችሁኝ ነገ የልጆቹን ሰርግ ማየት ነበር የሚያስበው። 10 እና 11 አመት ልጆች ነበር የነበሩት። ነገ የልጆቹን ግራጁዌሽን ማየት ነበር የሚጓጓው። ናው ያ ሁሉ ተነነበት። ናው መሞት ነው ይፈልገው ለምን ከተባላችሁኝ ይጠብቅ የነበረውን ፍቅር ነው ያጣ። ይጠብቅ የነበረውን ፍቅር ነው ያጣ። ሰዎች ሶሳይድ ለምን የሚያደርጉ ይመስላችኋል? ሰዎች ኃይለኛ የሆነ ዲፕሬሽን ውስጥ ለምን የሚገቡ ይመስላችኋል? ላይክ ሰባ አመት እንዲኖሩ የተወሰንላቸው ሰዎች ለምን በሀያና በሰላሳ አመታቸው ራሳቸውን የሚያጡ ይመስላቸዋል? ራሳቸውን የሚገሉ ለምን ይመስላቸዋል? ሰዎች ሁል ጊዜ ሁል ጊዜ የሚያፈቅራቸው ሰው እንደሌለ ያወቁ ሰዓት ሶሳይድ ነው የሚያደረጉት ለመኖር አቅም ነው የሚያጡት። ለመኖር ጉልበት ነው የሚያጡት። ክብር ለኢየሱስ ይሁን። ዛሬ ይህን ትምህርት እያስተማርኩ ያለውት አንድ ነገር ነው፣ ምናልባት የመኖር ተስፋ ያጣን ሰው መንፈስ ቅዱስ በእናንተ ውስጥ ባፈሰሰው ፍቅር እንድትፈውሱት ነው። ፍቅርን ማካፈል እንድትችሉ ነው። ፍቅርን ሼር ማድረግ እንድትችሉ ነው። ፍቅርን ለሌላው ማጋባት እንድትችሉ ነው። ለሌላው የመኖር ተስፋ ምክንያት እንድትሆኑ ነው። ለሌላው የመኖር ተስፋ ምክንያት እንድትሆኑ። ማንም ሰው አይፈልጋቸውም የተባሉ ሰዎችን አሁን መደወል ጀምሩ። ያቺ ሰማርያዊ ሴት ትዝ ትላቸዋለች። ዮሐንስ ወንጌል ምዕራፍ አራት ላይ ያለችው ተደብቃ ነው የምትወጣው፣ ተደብቃ ነው የምትገባው። አስቡት፣ ጌታ ኢየሱስ ሰማርያ ውስጥ ሳይገባ ሴትዮዋን እየሆን አይቶታል። ሰማርያ ውስጥ ሳይገባ ሰፈሩ ሰላም ሌላት አይፈልግም። ቢካዝ እሷ ውሀ የምትቀዳበት ሰዓት ላይ ውሀ የሚቀዳ ሰው የለም። ብቸኛ ነች፣ ብቸኛ ነች፣ ኖ ዋን። ከዛ ጌታ ኢየሱስ ሴትዮዋ ጋር ማውራት ጀመረ። ሐዋርያቶች ወይም ደቀ መዛሙርቶቹ ሲመለስ ከሴት ጋር በማውራቱ ተደነቁ። እስፔሻሊ ደግሞ እንደዚህ አይነት ሴት ሰፈር የገፋት ሰፈር አመንዝራ ነች፣ ሰፈር ዘማዊነች ሰፈር ዱርዬ ነች ብሎ የገፋትን ሴት እሷን ቁጭ ብሎ ማውራቱ ደነቃቸው። ሴትዮዋ አስቡት፣ ሰው መካከል ቀርባ መታየት የማትፈልግ ሴት ልክ ኢየሱስ እንደሚወዳት እንደሚያፈቅራት ስለ ባሎቿ ቁጥር ጊዜ ሰጥቷት ሲያወራ፣ ህዝብ መሀል ተቀላቅላ ስለሱ ማውራት ጀመረች። ህዝብ የገፋ ሴትዮ ህዝብ ጋር ለመቀላቀል አቅም አገኘች። ህዝብ ጋር ለመቀላቀል አቅም አገኘች። ሰዎች ለመነሳት የእናንተን ፍቅር ይጠብቃሉ። እናንተ የምታካፍሏቸውን ፍቅር ይጠብቃሉ። ለዛ ነው ፓውሎስ ተራራን የማንቀሳቀስ እምነት እንኳን ቢኖረኝ ፍቅር ግን ከሌለ ከንቱ ነኝ ያለው። ክብር ለኢየሱስ። ሲሆን ዙሪያችሁ ላሉ ሰዎች ፍቅራችሁን ሼር አድርጉላቸው። ለቤተሰቦቻችሁ ደውሉላቸው፣ እንደምትወዷቸው ነገሯቸው። ሶስት አመት፣ አምስት ዓመት ስድስት ዓመት አንድ ዓመት ቤተሰብ አይዘጋም። ዛሬ ቢሮ አገልግሎት ነበረኝ። አንዲት እናት ስቅስቅ ብላ እያለቀሰች ነበር። እና እናቴ ምን ሆነች ነው አልኳት። እና ስቅስቅ ብላው ማልቀሷ ብቻ አይደለም፣ መሞት ነው የምትፈልገው፣ መሞት እና እያየኋት እናት የምንነሽ ነው አልኳት። ስታ ልጅ ይጸልይልኝ አለች። አሜሪካ ይሽ አለው አሜሪካ ደርሰች ከመጣሽ በኋላ ግን ከባድ ችግር ተፈጥሯል። አሁን እንደማይሽ ነሽ መሞትን ነው የምትፈልጊው። ላይፍ አስጠልቶሻል። እውነት ነው ነብዬ አለች። ስቅስቅ ብላ እያለቀሰች ታሪኳን ነገረች። እንደዚህ አለችኝ፣ አሜሪካ ደርሽ የመጣው ጥቂት ጊዜ ልጄና ወንድ ልጇና ሚስቱ ጋር ብሬ ተቀመጥኩኝ ሚስቱ ጋር ልክ አብሬ ከተቀመጥኩ በኋላ ሚስቱ ወለደች። የመጀመሪያው ልጅ ኦቲዝም በሽተኛ ሆነ። ሁለተኛው ልጅ ሞተ። ሶስተኛው ልጅ ኦቲዝም በሽተኛ ሆነ። የሞተው ልጅ ሲቀነስ ሌላ ተጨማሪ ሶስት ልጅ ወለዱ። ሶስተኛ፣ አራተኛ የተወለደው ደግሞ ልክ እንደ ሴቷ ታማሚ ሆነች። ከዛ ኢትዮጵያ ስትመጣ ልጇና የልጇ ሚስት ደውለው አንቺ መትተች ነው ልጃችን የሞተችው የገዛ እናቱንኮ ነው። አንቺ መጥተሽ ነው ልጃችን የሞተችው። እነዚህም ኦቲዝም በሽተኛ የሆኑት ከሞቱ አንቺ ነሽ ተጠያቂ የምትሆኚ አለቻት። የምትሆኙ አላት። ሁለቱም እንደዚሁ አላት። ልክ ይሄንን የሰማች ሰዓት ለመኖር የሚሆን ተስፋ ያጣቸው። በቃ ነቢይ፣ መሞት ነው ፈልገው መሞት ነው ኖ እግዚአብሔር የእሱንም አእምሮ ይቀይራል የባለቤቱንም አእምሮ ይቀይራል ብዬ መጸለይ ጀመርኩኝ። ክብር ለኢየሱስ። ሲሆን አሜሪካ ለመሄድ ልጄ ብላ የምትጓጓዋ ሴት የምትጓጓዋ እናት አሁን መሞት የፈለገችው በአንድ ምክንያት ነው። ከልጇ የጠበቀችውን ፍቅር ያጣሽ ሰዓት ይወደኛል ያፈቅረኛል ያስብልኛል ብላ ከምጠብቀው ልጇ የምጠብቀውን ፍቅር ያሳጣሽ ሰዓት ለመኖር የሚሆን ኃይል ያጣችው ለመኖር የሚሆን ኃይል ያጣቸው። አስቡ አስቡት። ይወዱኛ ለወዳቸዋለሁ ብላችሁ የምታስቧቸው ሰዎች ሳምታይምስ ነገ የሚባለው ቀናችሁ ህይወታችሁ ላይ እንዲመጣ ምክንያት መሆን ይችላሉ። ምክንያት መሆን ይችላሉ። ምክንያት መሆን ይችላሉ። ምክንያት መሆን ይችላሉ። ምክንያት መሆን ይችላሉ። ፍቅር እናንተ ከምታስቡት በላይ ሀያል የሆነ ነገር ነው። ሀያል የሆነ ነገር ነው ሀያል የሆነ ነገር ነው። አስቡት። ጸሎት ሊፈውሰው ያልቻለውን መድኃኒት ሊፈውሰው ያልቻለውን ሰው እናንተ በምታካፍሉት ፍቅር ልትፈውሱ ትችላላችሁ። እናንተ ከእሱ ጋር ማዕድ በመቁረሳችሁ ብቻ ነገ የሚባለው ቀን እንዲያጓጓው ማድረግ ትችላላችሁ። ሞት የሚባልን ነገር ከህይወቱ ላይ ማድረግ ትችላላችሁ። ሞት የሚባልን ቀን ሞት የሚባልን ቀን ከህይወት ቱ ላይ ማራክ ትችላላችሁ። በመንፈስ ቅዱስ አማካኝነት ወደ ልባቸው የፈሰሰ ፍቅር አለ። ያንን ፍቅር ለሁሉም ሰው ሼር አድርጉት። ዙሪያችሁ ላሉ ሰዎች በሙሉ ሼር አድርጓቸው። ክብር ለኢየሱስ ሲሆን የምታካፍሉት ፍቅር አለ። የምታካፍሉት ፍቅር አለ። አሁን እንደነገርኳችሁ የእኔን ስልክ ይጠብቃል። እኔ እንድደውለት ይፈልጋል። ፍቅሬን እንድገልጽለት ይፈልጋል የምትሉት የቤተሰብ አባል ወዳይ ዘመድ ጓደኛን በሙሉ አሁን ስልካችሁን አንስታችሁ ለመደወል ኃይል ሊኖራችሁ። ልጆች ከሆናችሁ ወላጆቻችሁ ጋር ደውሉ። ቤተሰቦቻችሁ ጋር ደውሉ። ቢኮዝ የእናንተ ፍቅር ያንድን ሰው ህይወት የማስቀጠል አቅም አለው። ያንድን ሰው ህይወት የማስቀጠል አቅም አለው። ያንድን ሰው ህይወት የማስቀጠል አቅም አለው። ክብር ለኢየሱስ ሲሆን ይሄን አድርጉ። ይሄን አድርጉ። የዛሬው ትምህርት ይሄ ነው።